ስጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። እለት እለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል። አንዳንዶቻችሁ አውቃችሁታል ምስጢሩን። አንዳንዶቻችሁ መንፈሱ ዚዝት ዝምበል ብላችሁታል። ምክንያቱም አብሬ ተወልጃለሁ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግስ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ አንዴ በመተቱ አንዴ በአፍዛ ደንግዙ አንዴ በሟርቱ አንዴ በሰልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ጎመገሱ መንፈስ ተወልደው ሶስት አራት ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። ኧረ ይሄ ነገር ዝም ብላችሁ ነው ይሏችኋል። በጌታችን ዘመን ግን ልታሰቃየኝ መጣህን በማለት የተናገረው ኃይለ ቃል ጌታውን አውቆ አምላክ መሆኑን ከድንግል ማርያም መወለዱን ከሰማያት ሰማያት መውረዱን ተረድቶ ሰው ያልተናገረውን ከጴጥሮስ በስተቀረ ሌላው ያልተናገረውን አንተ የእግዚአብሔር ልጅ ነህ ያለ እኮ ነው። ስለዚህ እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው፣ በዚህ ዘመን ምስጢሩ እንዲታወቅ ያደረገው እንጂ። ይኸው ነገሥታቱ ሁሉ በእሱ እየሰሩ አይደለን፣ በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት ሳይበርዱ በግድ እኮ ነው። ዝናቸው በመናፍስት ተጠላልፈው መውጣት አቅቶአቸው ለዲያብሎስ አገልጋዮች ሆነው የሚሞቱት ብዙዎቹ፣ ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ፣ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ፣ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ። እኔ እናንተ እንዲሁ ዝም ብለን እንሮጣለን፣ እንባዝናለን፣ እንቸገራለን፣ እነሱ ወደ ላይ ይወጣሉ ሲሞቱ ወደ ጥልቅ ይወርዳሉ። ለጊዜው በምትገኘዋ ንግር፣ ትርፍ እና ኃይል፣ ስልጣን እና ማዕረግ ራሳቸውን ያታልላሉ። እኛንም ባፍዛ ደንግዝ ወደ ታች ወርደን እንድንኖር አጃቢዎችና መናጆዎች እንድንሆን ይጫወቱብናል። መናጆ ታውቃላችሁ? የሚሸጠውን ከብት አብሮ መንዳት ማለት ነው። ከዛ ዋነኛው እዛ ይሸጣል፣ መናጆ ይመለሳል። ልክ እንዲህ መናጆ ሕዝብን ትውልድን፣ ጊዜን፣ ዘመንን መናጆ ያደረጉ ጥቂቶች አይደሉም። ስለዚህ እኛ የጠላቶቻችን መናጆዎች እየሆን መኖር የለብንም። ጌታ እግዚአብሔር አምላክ ሆይ አንተ ወደ እኛ ና ማለት አለብን። በመጨረሻ ይሄ ሰው ልቡ ተመልሶ ልብሱን ለብሶ ከጌታ እግር ስር ቁጭ ሲል ሌሎቹ ደግሞ መጥተው እያዩ ኧረ ከሀገራችን ውጣልን አሉት። የግርጌሴንን ሰዎች ውጣልን፣ እብድ ሲድን ውጣልን አሉ። የወደቀው ሲነሳ እነዛኞቹ ውጣልን አሉ። አልለመዱትማ እግዚአብሔርን አልለመዱትም፣ ክርስቶስን አልለመዱትም። ርያዎቻቸው ሲሞቱባቸው ሲያልቁባቸው የሕይወትን አምላክ ውጣልን አሉ። ለምን አጋንንቶቹ ርያዎቻቸውን ወደ ባሕር ወረወሩባቸው ወረወረባቸው ጌታን ለማስወጣት የተጠቀመው የእለቱን ሀብትና ጊዜ የዘመኑን ንብረትና ገንዘብ ማባከን ነበረበትና ያና ባከነና ጌታን ከጌርጌሴኖን እንዲወጣ ሰዎች አስገደዱት። ያንን አንድ ሰው አድኖ ጌርጌሴኖንን ለቆ ወጣ። እግዚአብሔር ስሙ የተመሰገነ ይሁን።